አገራችን ላይ ምንም ብትሰሩ ምንም ብታረጉ ማንኛችሁም ብትሆኑ አሁን ቅመሞች እየነቅተዋል። በሁሉም ነገር እውነት ለመናገር ምንም ስሩ ምንም። ምክንያቱም ሚዲያው እንዳለ አንድ አይነት ስለሆነ ሁሉም ሰው ስራ እንደሆነ ማንኛችሁም ብትሆኑ ጠንቅቆ ታውቆባችኋል። አሁን ላይ እከሌ እከሌ እከሌ እከሌ ማለት አልፈልግም። ሁላችሁም ተነቅቶባችኋል፣ አሁን ላይ ማለት ነው እውነት ለመናገር ማንኛችሁም የምትሰሩት ነገር ሁሉ ይታወቃል። ይሄ ለእናንተ ይሄ ነው ይሄ ነው ብሎ መናገር አያስፈልግም። ሀይሚና ቡራም እራሱ እውነት ለመናገር አልተጣሉም። እኔ አልተጣሉም ነው የምላችሁ አሁንም። ምክንያቱም ለምን ልትሉኝ ትችላላችሁ። ለምን ካላችሁኝ ይሄ የሚቀርጹበት ቦታ እኮ በጣም አራት ኪሎ ነው፣ ምናምን አካባቢ ነው። ስለዚህ የሚሄዱት አብረው ነው። እውነት ልንገራችሁ ብዬ ነው። ብሩኬና ሃይሚ አንድ ላይ ይሄዳሉ፣ እዛ ቦታው ድረስ ማለት ነው። ቦታው ተደረሱ በኋላ ሃይሚ ትወርድና መግቢያ ትሰራለች፣ ብሩኬ መኪና ውስጥ ይቀመጣል። ከዛም በኋላ ትደውለለታለች፣ ተመኪናው ወርዶ ይመጣል። ከዛ በኋላ ቪዲዮ ሲያልቅ ደግሞ ዛሬ እንዳያችሁት እሱ በግራ ሄደ፣ እሷ በቀኝ ሄደች። ቪዲዮ ሲዘጋ አብረው ተገናኝተው ፋፈሽን እያሉ ወደ ቤታቸው ይሄዳሉ። ካልገባችሁ ብዬ ነው ይህን ምነግራችሁ ምክንያቱም አሁን ላይ ማንኞቹም የሚሰሩት ነገር ሁሉ ሚዲያው ላይ ስራ እንዲሆነ ጠንቅቀን ስለምናውቅ። ሰላም እንዴት ናቸው ደህናችሁ? ሆይ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ኑ። አብራች ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ ማለት ነው። ሀይሚ እንግዲህ ትንሽ ዛሬ መልስ የሰጠችበት ጉዳይ አለ። ሀይሚ እንደዚህ አይነትን ነገር መተሽ መልስ መስጠት አይጠበቅብሽ ሆነስ ነግርሽ አይተሽ እንዳላየሽ ማለፍ ነው ያለብሽ እንጂ እንደዚህ አድርጋችሁኝ የበፊቱን ፎቶን እያወረዳችሁ ምናምን ምናምን መተሽ መልስ መስጠት አይጠበቅብሽም። አይተሽ እንዳላየሽ መሄድ ያለቀ ይሄ ነው። ምክንያቱም ሰዎች ነገም ቢሆን ተነገ ወዲያም ያው ተስርሽ ስለሆኑ እንትን አይሉሽ። ስለዚህ መልስ መስጠት አስፈላጊ ነው ብዬ አላስብም። እንደ እኔ እንደ እኔ ነው ማለት ነው። ብሩክ የገረመኝ ነገር ቢኖር አዎ ፍቅረኛ አለኝ። እኔ እኮ ሙዳቸው ይመቸኛል፣ እውነት የስራ አካሄዳቸው አሰራራቸው በጣም ነው የሚመቸኝ ማለት ነው እና ሙሉ የውታጅራ ዩቲዩበሮች ናቸው። አሁን ላይ ድራማውን እንደ በየቦታው እየቀወጡት ያሉትእና ይሄ ሊደንቃችሁ ሊገርማችሁ አይገባም። አንዳንድ ቅመሞችን አደንቃችኋለሁ ተጠንቅቆ እስከ ተጀምሮ እስከሚጨረስ ሁሉም ሰው የሚሰራው ድራማ እንደሆነ ጠንቀቃችሁ ታውቃላችሁ። ሃይምና ቡራ ታምፕሊ ላይ የሚያረጉትን ፎቶ አይታችኋል። በዛም መረዳት ማወቅ ትችላላችሁ ብዬነው የማስበው ማለት ነው። የገዛ ወንድሙ እንኳ ቀልዶባቸው ነው ሼር ያረገው። ምክንያቱም ለምን ነው እንደዛ ብሎ ሪ ያረገው የሚያውቀውን ስለሚያ ማለት ነው ገባችሁ። እናንተን በዚህ ማወቅና መረዳት ትችላላችሁ። ማርክና ቤዛ ራሱ እየሰሩ ያሉት ስራ ነው። እንዴት የፍሬም እንዴት የወንድሙን ጓደኛ ይቀማል? አይቀማም። ስራ ነው የሚሰሩት። ገባችሁ። እነሱ ብቻም አይደሉ ሁሉም ሰው የሚሰራው ስራ ነው። ስለዚህ ሁላችሁም ቅመሞች የስራ መሆኑን አውቃችሁ ተረርታችሁ ያው ተከተሏቸው፣ ይሄንን ነው የምላችሁ ማለት ነው። ግን አንድ ነገር ላስተላልፍ የምፈልገው ነገር ቢኖር የቡታጅ ራይቱ ወሮች ማለት ነው እውነት ቅመሞች፣ ይሄ ስልጭት ብሏቸው ርግፍ አድርገው የተዋችሁ ለታ ጉድ እንዳትሆኑ ይሄንን አስተላልፋን ነው ለናንተ ማለት ነው። ምክንያቱም ማንኛችሁም ጋር ተገብቶ የሚታይ ነገር ስለሌለ እነሱ የሚፈልጉት እዚህ ጋር ሆነው የሚያዝናና ነገር የሚያስቅ አይምሯቸውን ፈታ የሚያደርግ ነገር ነው ማየት የሚፈልጉት፣ ገባችሁ አይደል? በየቦታው እናንተ ግን ሼር የምታደርጉት ነገር እንኳን ሊታይ ቀርቶ አይደለም እውኝ ወኝም አይልን። ማንኛችሁም ሼር የምታደርጉት ማንም እንትን ሊለው አይችልም። እንደዛ ከሆነ ዘላለማችሁን የምትሰሩት ጥለዋችሁ ይወጣሉ። ወይልኝ እንዴኔ እንዲኔ ማለት ነው። እና ይህን ነው የምለው ቅመሞች፣ ዬ ጎበዞች ናችሁ እናንተ ያው ብዙዎቻችሁ ነቅታችሁባቸዋል ብዬ ነው የማስበው። ብሩኬ እኮ ሲሄድ እየዞረ እያየ ነው የሄደው። ከዛ ቆጭ ብሎ ይጠብቃታል። እሷ ደግሞ በግራ በሱ በኩል ልሂድ ያለችና በሱ በኩል ለመሄድ ሞከር አረገችና ከዛ ሀይ ያለችና ሃይሚ እጥፍ አለች ማለት ነው። እጥፍ ብላ ሄደች፣ ካሜራው ተዘጋ። ከዛም በኋላ ፈሽፖች እያሉ ወደ ቤታቸው ይመጣሉ ማለት ነው። ሊያስረዳቸው ነው እውነት ሃይሚና ብሩክ ተጣሉ እንዴ እያላችሁ እንዲህ የምትሉ ሰዎች ካላችሁ ተሳስታችኋል። እነሱ አልተጣሉምሽ። ስራ ነው እናቴ እየሰሩ ያሉት፣ ገባችሁ? ተፍ ተፍ እያሉ ነው በልጅነታቸው። እናቴ ለውጥ ለማሳየት ተፍ ተፍ ተፍ፣ አንድ ፎቅ ሰርተው ሁለተኛ ፎቅ ለመስራት፣ አንድ መኪና ገዝተው ሁለተኛ መኪና ለመግዛት እና ተፍ ተፍ ተፍ እያሉ ነው። አንድ ሱቅ ከፍተው ሁለተኛ ለመክፈት ተፍ ተፍ እያሉ ስለሆነ ለዛ ነው እንዳለ ሚዲያው ነው እና ተረዷቸው። ተረርታችሁ የምትከተሏቸው ሰዎች አላችሁ እናንተ። ቴንኪው። ተከተሏቸው ውዶች ዬ ዋቸው አዎ ዋቸው ነገ በተሶስት ቀን ተውለቀን በኋላ ደግሞ በሚያዝናና ቪዲዮ እየተቃቀፉ ይመጣሉ። ችግር የለውም። ሲበቃቸው ማለት ነው። ሲበቃቸው ራሳቸው ደግሞ ወዬ ወዬ ወዬ እየተባባሉ ራሳቸው ደግሞ እየተቃቀፉ አንቺስ ለእኔ ልዩ ነህ፣ አንተ ለእኔ ልዩ ነህ ምናምን እያሉ ይመጡላቸዋል። ሁሉም ማለት ነው። እስከዛ በትግስት ጠብቋቸው ጠብቋቸው በትዕግስት ይሄን ነው የምላችሁ። ሌላ ምንም አልላችሁም ማለት ነው። አይ ፍስ ለብቻው ያንኛው ለብቻው። አይ ለሁሉም እኮ ገበያ ነው የከፈቱት፣ እውነት ለመናገር ለማናገር። እንዴ ምን ሆናችሁ ነው? ሳቄ እያመለጠኝ ነው። ይቅርታ አግኝሽ፣ እኔ የገባኝ ስለገባኝ ነው። ምስክር ማርክ ደግሞ አንቺ ኑራኪ አንተ ነህ እኔን ይስት የኔን የምትወስደው፣ ምናምን አይ አሁን ወንድ ይወስዳል የማይወስዳት አሁን ቤዛ ሊወስድብህ አያረገውም። የስራው ባህሪ ነው፣ የስራው ባህሪ ነው። ለማንኛውም ፈታ እያረጋችሁ ነው፣ ፈታ በሉ። ያው ነገር ግን እንደ በፊቱ መስጥ ብዬ የማያችሁ አላያቸውም፣ እውነት ለመናገር ይቅርታ አድርጉልኝና እንዴ በፊቱ መሰጠብ ብዬ አላያቸውም። ላይ ካረጋለሁ ትንሽ ዲቃ ያለው ወጣለሁ አለ ግን እንጂ መሰጥ ብዬ እንደዚህ ሰፍ ብዬ አሁን ላይ እያየሁ አላያቸውም። እውነት ለመናገር ማየው የሚያስቅ ነገር ሲኖር ደስ የሚል ፍቅር ፍቅር ሲያጫውታቸው ምናምን ሲሆን ማየት ደስ ይላል። ይሄንን ማን ነው አንቺ አንተ ምንድነሽ፣ ምንድነሽ ምናምን ምናምን፣ ይሄን ምን አያገባን ብዬ ነው ማየው። አላይ እንዴ የሚያስቅ ነገር ቢሆን የሚያዝናናን ሙሉውን ላይ ይችላለሁ እያለ እዛኔ እዚህም የሴትዮዋ እንትን ማለት መጨቃጨቅ አይምሮ፣ ወይን አሳምሞኛል። እንኳን እነሱ እዛ እያሉ የእነሱን እንትን ለመስማት ማለት ነው። ገባችሁ አደላ? እና ይሄ ነው እና አንዳንዶቻቸው ያው ጎበሶች ናቸው። አሁንም ነቄ ሆኑ፣ ጎበዝ ሆኑ፣ ጠንካራ ሆኑ። እነሱ ስራቸው እየሰሩ ብራቸውን እያገኙ ነው። ገባችሁ አደላ? ስለዚህ ራሳችሁን መጠበቅ ያለባችሁ እራሳችሁ ናችሁ እላለሁ። ዶራ ስለጨመረ እና ሰራ ሰራ እያደረጉ ብራቸውን ይሰብስቡ። ይሄ ነው የሚያዋጣው። እነሱ ለተመልካች ሳይሆን ሀሳባቸው ብራቸውን በወር የሚያገኙትን ነው የሚቆጥሩት። ገባቸው። ይሄ ስለሆነ ደግሞ እናንተም እንድትነቁና ለማወቅ ማወቅ አለባችሁ። ወይነኝ እንግዲህ ይሄ ልልናቸው ነው የመጣሁት። እንግዲህ ያው ዛሬ ስላያቸኋቸው ደስ ብሎናል፣ ስለመጡ ሀይሚና ቡራ በርግጥ ደስ ብሎናል። ይመሻችሁ። መልካም ስራ፣ በርቱ፣ ሂዱበት፣ ቀጥሉበት እላለሁ ጥሩ ስራ ነው የያዛችሁት ታሪፍ ስራ ነው የያዛችሁት አንተም ፍቅረኛ አለኝ አንቺም ፍቅረኛ አለሽ አንቺም የወደፊት የአንቺም ያለፈ ህይወት አለሽ እኔም ያለፈ ህይወት አለኝ ጎበዞች በደንብ ስሩ በርቱ ታባታችሁ ሁሉ መናችሁን እያወጣችሁ ሚዲያ ላይ በደንብ እያወጣችሁ ተናገሩ ምንም የተደበቀ ማንነት እንዳይኖራችሁ በደንብ እያወጣችሁ ማንነታችሁን አሳዩ ይመሻችሁ ባይ